ሰላምታችን በያላችሁበት ድረስ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሪያችሁ ቆያለሁ። በሰሜን ሸዋና ኦሮሞ ብሔረሰብ አጎራባች ወረዳዎችና ከተሞች እየታየ ያለውን ሰላምና አንድነት አጠናክሮ ማስቀጠል እንደሚገባ በምክትል ርዕሰ መስተዳድር ማድረግ የከተማ ክላስተር አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ መሐመድ አሳሰቡም። የሸዋሮቢት ጅሌ ጥሙጋና አካባቢው ነዋሪዎች በወቅታዊ የሰላምና የልማት ጉዳዮች ዙሪያ በሸዋሮቢት ከተማ ውይይት አካሂደዋል። ባለአለምዬ ተጨማሪ አለው። በሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር አጎራባች ወረዳዎችና ከተማ አስተዳደሮች የሚኖሩ የአማራና ኦሮሞ ህዝቦች በአብሮነትና በአንድነት ዘመናትን ተሻግረዋል። ከቅርብ ዓመታት ወዲህ በግለሰቦችና ቡድኖች የግጭት ፍላጎት ሸዋሮቢትን ጨምሮ በአካባቢው ያሉ ወረዳዎችና ከተማ አስተዳደሮች ሰብአዊና በርካታ ኢኮኖሚያዊና ማህበራዊ ጉዳት መድረሱ ይታወሳል። አሁን ላይ መንግስትና ህዝቡ ተቀናጅቶ በመስራቱ ወደ ነበረው አንድነትና አብሮነት እንዲሁም ሰላም መመለሱን የአካባቢው ነዋሪዎች ያስረዳሉ። የህዝብ ለህዝብ ግንኙነታችን በጣም የጠነከረ ከትናንትናው የተሻለ የኪስ ሌቦቻችን የወደሙበት የደም ነጋዴዎች የጠፉበት ታላቅ ተአምር ከኦሮሚያ ክልል ልዩ ዞን ጋር በቅንጅት ከንቲባዎቻችን ላባቸውን ጠብ አድርገው ደክመው ለፍተው ከዞናችን አስተዳደር ጋር ትልቅ ተአምርና ትልቅ ስራ የሰሩበት ወቅትና ጊዜ ሆኖ በመገኘቱ በጣም ታላቅ ደስታ ይሰማዋል፣ ይሄ ህዝብ። አልሐምዱልላህ በሀገር መከላከያ ሚኒስቴር በሀገር ወዳጅነት፣ አባቶች ሃይማኖት አባቶች፣ በሀገር ሸማግሌዎች አሁን ከፍተኛ አንጻራዊ ሰላም አለ። በአንድነትና አብሮነት የጀመሩትን የሰላምና የልማት ስራዎች አጠናክረው እንደሚቀጥሉም ነው ነዋሪዎቹ የተናገሩት። ያማራ ህዝብ ኮ ክቡር ሰው ነው፣ አዋቂ ሰው ነው፣ ምሁር ሰው ነው፣ ታታሪ ገበሬ ነው። ህቱን እናቱን ወንድሙን ሹፌርን ሲያሰቃይ ምን አቶት ነው? ምን ሆኖ ነው? ለውጭ እንትን ተገዝቶ እንደዚያ ሲያደርግን፣ ለምን ልጆቻችን መክረን ወደ መድረግ አንጥተን የሚፈልጋቸውን ጥያቄ ካላቸው ጥያቄውን ተቀብለን በሃይማኖት አባት በሀገር ሸማግሌ ሰብሰብ በርገን እቺ ነገር ነፃ ለምን አናደርግም? ወደፊት የሚቀረን ይሄ ነው። አሁንም አቅማችንን አዳብረን ካለው የጸጥታ ኃይል ጋር ያስፈላጊ የሆነውን ነገር በሙሉ እኛ ለሰላሙ ትልቅ ቦታ አለን። ከዚህ በኋላ ምንም አይነት ቀዳዳ አይኖረንም። ከዚህ በኋላ ምን ከፍተው ነገር አይኖርም። የኦሮሞ ብሔረሰብ አስተዳደር አስተዳዳሪ አቶ አህመድ አሊና የሰሜን ሸዋ ዞን አስተዳዳሪ አቶ መካሻ አለማየሁ በአካባቢው ሰው በሰውነቱ ተከብሮ የሚኖርበት የሰላም ቀጠና ለማድረግ በጋራ እንደሚሰሩ ገልጸዋል። ከኦሮሞ ህዝብ ጋር አብረው የኖረ የተዋለደ የተጋመደን ወንድሙን ህዝብ ሲያጨፋጨፍ የነበረው አንዱ ሸኔ ቢሮ ነበር ሁለተኛው ሸኔ ከተማ ነበር ሶስተኛው ሸኔ ጫካ ነበር ከየት ጀመር ከቢሮ ጀመር ወደ ከተማ ገባን አሁን ጫካ ያለውን አባቴ ያለው እንዳለው ከዚህ ጀምሮ አርጡማ ድርሰ ነዋል እያጸዳን ያለነው ስለዚህ ስለ ኦሮሞ ህዝብ እና ስለ አማራ ህዝብ ለደቂቃ ሰባቁ ለደቂቃ ማይወክሉ ስለዚህ በተባበረ በህዝብ ተሳትፎ በመሀል የገባውን ጽንፈኛ ኃይል በህዝባችን ትግል በመንቀል ቀጠናው ሰላምና ልማትን እንትከል የሚለውን ነገር ለማሳሰብ ነው። የሰሜን ሸዋና የኬሚሴ አመራር መዳን ሲጀምር ህዝቡ ድኗል። ህዝቡ ድሮም ጥፋት የለበት ማለት ነው። ኦሮሞም መሞት የለበትም፣ አማራም መሞት የለበትም። ሙስሊም ጫፉ መነካት የለበትም፣ ክርስቲያን ጫፉ መነካት የለበትም። ወንድ፣ ሴት፣ አርጎባ፣ አፋሩ ሁሉ በነፃነት ከጫፍ እስከ ጫፍ ተንቀሳቅሶ የንግድ ስራውንም የእርባታ ስራውንም የእርሻ ስራውንም የሚሰራበት ቀጣና እንዲሆን መስራት ያስፈልጋል። ለዚህ ደግሞ ሀቀኛ መሆን ያስፈልጋል። ውይይቱን የመሩት በምክትል ርዕሰ መስተዳደር ማድረግ የከተሞች ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድን መሐመድ በህዝብና በመንግስት ትብብር የመጡ ለውጦች ተጠናክረው እንዲቀጥሉ አሳስበዋል። የአካባቢውን ሰላምና አብሮነት ማስቀጠልም በሚመለከት የሁል ጊዜ ጠይቃል። አደራ የምላችሁ አሁን በመጣው አብሮነት አሁን በመጣው አንድነት አሁን በመጣው የሰላምና የመረጋጋት ጮራ ኮርታችሁ ዘና ብላችሁ እንዳትቀመጡ የሁል ጊዜ ስራን ይጠይቃል። አብሮነት እረፍትን አይፈልግም። አብሮነት ስራን ይጠይቃል፣ መነጋገርን ይጠይቃል። ለዚህ ደግሞ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የሰላም አምባሳደር የሰላም ኮንፈረንስ እያረጋችሁ በየቀበሌው በየጎጡ ይህን አጠናክራችሁ እንድትቀጥሉ ነው። ሁለተኛው እርሻ ነው። እርሻን በሚመለከት በጣም በጥሩ ሁኔታ ነው ያለው። ጥሩ ታርሷል። ያልታረሱ መሬቶች ወደ ስራ ተመልሰዋል። አሁንም የቀሩ ካሉ በደንብ መስራት ያስፈልጋል። ተፈናቃዮችን ማስመለስ ላይ ጥሩ ጅምር አለ፣ ግን የጎደሉ ነገሮች አሉ። ይሄንንም በደንብ አድርጎ መስራት ያስፈልጋል። ሸዋሮ ቢትና በዙሪያ ያሉ ከተሞችና ወረዳዎች ሰላማቸው ከምንጊዜውም በላይ እየተሻሻለ መምጣቱን ያነሱት ኃላፊው የአካባቢው ኢኮኖሚ እንዲነቃቃ ሁሉም የድርሻው እንዲወጣ ጥሪ አቅርበዋል። ሸዋሮ ቢት ከትርምስ ከሁከት ካሉ ባልታ ከሀሰት ወሬ ከግጭት ወጥታ ስራ ላይ ነቻለችው። ሸዋሮ ቢት ብቻ ሳይሆን በቀጠና ያሉ አካባቢዎች፣ ወረዳዎች፣ ቀበሌዎች ስራ ላይ ነው ያለው። ስለዚህ በተለያየ ቦታ ያላችሁ ባለ ሀብቶች ሸዋሮቢት ላይ ሀብት ንብረት ያላቸው አካላት ሁሉ ወደ ሸዋሮቢት መታችሁ እንድትሰሩ ኢንቨስት እንድታረጉ በዚሁ አጋጣሚ ጥሬን ለማቅረብ እወዳለሁ። ሰላምን ለማረጋገጥ የሚደረጉ ጥረቶች ስኬታማ እንደሆኑ የሃይማኖት አባቶች የበኩላቸው ሚና መወጣት እንዳለባቸው የአማራ ክልል ፍትህ ቢሮ ኃላፊ ብርሃኑ ጎሽም ተናገሩም። በደሴ ከተማ አስተዳደር ከሚገኙ የሃይማኖት አባቶች የሀገር ሽማግሌዎችና የእድር መሪዎች ጋር የጥፋት እጆችና መዘዞቹ በሚል መሪ መልእክት ውይይት ተካሂዷል። አብሻንን ላይ ተጨማሪ ዘገባ አለው። የደሴ ከተማ አስተዳደር በከተማዋ ከሚገኙ የሃይማኖት አባቶች የሀገር ሽማግሌዎችና የዕድር መሪዎች ጋር የጥፋት እጆችና መዘዞቹ በሚል መሪ መልእክት ውይይት አካሂዷል። የደሴ ከተማ አስተዳደር ተቀዳይ ምክትል ከንቲባ አቶ ሳሙኤል ሞላልኝ ሰላም የሁሉ ነገር መሰረት በመሆኑ ለሰላም መስፈን በትኩረት መስራት ይገባል ብለዋል። በአንዲት ሀገር በአንዲት አካባቢ በአንዲት ከተማ መኖር የሚቻለው አብሮነት ብቻ ነው ሁሉንም ባይሆኑም አንዳንዶቹ የእምነት አባቶች ግን የሚጠበቅባቸውን ከማድረግ ተቆጥበዋል ወይም ተዘናግተዋል ወይም ደግሞ ትተውታል፣ ስራቸውን ትተውታል። ይሄ የሰላም መምከር የእኛ ብቻ ማን አደረገው? እነሱ ስራቸው ምንድን ነው? የሰው ልጅ በሰላም ወቶ እንዲገባ መንገር መምከር እና ስለ ሰላም ወንዳችን መምከር አለብን። የአማራ ክልል ፍትህ ቢሮ ኃላፊ ብርሃኑ ጎሽም ሰላምን ለማረጋገጥ የሚደረጉ ጥረቶች ስኬታማ እንዲሆኑ የሃይማኖት አባቶች በኩላቸውን ድርሻ መወጣት እንዳለባቸው ተናግረዋል። ከጥፋት መክሮ መመለስ የሃይማኖት አባቶች ተቀዳሚ ተግባር መሆን እንዳለበትም ቢሮ ኃላፊው ገልጸዋል። የክልሉ መንግስት እንዲሁም ሀገራዊ መንግስቱ ይህንን ክልላችን ላይ የተፈጠረውን የጸጥታ ችግር ለመፍታት በሚያደርገው ዘርፈ ብዙ ርብርብ ላይ የሃይማኖት ተቋማት ደግሞ ድርሻቸው እጅግ የጎላ ስለሆነ በጣም ብዙ ህዝብ ተከታይ ስላላቸው መክረውም አውግዘውም ገስጸውም ለዚህ ሰላም የራሳቸው ትልቅ አስተዋጽኦ ስላላቸው መንግስት በሚያደርገው የሰላም ስራ ላይ ርብርብ ላይ የራሳቸውን የጎላ አስተዋጽኦ ሊወጡ ይገባል። በውይይቱ ላይ የተገኙ የሃይማኖት አባቶችና የአገር ሽማግሌዎች እንደየእምነት ተቋማቸው ምእመኑን ስለ ሰላም ዋጋ እንዲገነዘብ የተለያዩ ስራዎች እየሰሩ መሆናቸውን ተናግረዋል። ስለ ሀገራችን ሰላም የሚለው ነገር ምንድን ነው? አንድነት ይኖረን ነው። አንድነት ካልሆነ ሰላም አይኖርም። ስለዚህ ትናንትና በሀዘን ዛሬ በመታወክ ነገ በፍርሃት ያለን ህዝቦችን ህዝባችን እየተሸገረ ነው ያለው እና ስለዚህ ሰላም አስፈላጊ እስከሆነ ድረስ ሁላችን ሰላም እንፍጠር፣ ሁላችን ለሰላም እንሰለፍ። እኛ የሃይማኖት አባቶች ሁላችንም በየቤተ እምነታችን መስራት አለብን። የዘመቻ ሳይሆን በየቀኑ ማስተማር፣ በየቀኑ መጸለይ ይጠበቅብናል። ደሴ እግዚአብሔር እናመሰግናለን። የደሴ ሰላም በውጭ ሁሉ ይሰማል። የደቡብ ወሎ ሰላም በውጭ ሁሉ ይሰማል። ይሄ እንዲሰፋና አማራን እንዲከድን ኢትዮጵያን እንዲከድን አጠናክረን መስራት ምክንያቱም፣ ግንኙነት አለ። ከኛ ከሃይማኖት መሪዎች የሚጠበቀው ቆራጥነት፣ የቆራጥ አባታዊነት ከኛ ይጠበቃል። ህዝባችንን ማስተማር፣ ማንቃት። ይሄ ጉድፍድፍ፣ ይሄ ጨለማ እኮ ይነጋል፣ ጎበዝ። ትግስቱ ይኑረን እንጂ እርቅ ወደፊት ይፈጠራል። እነዛ ሰዎች በማን ቅኝት መጥተው ነው ዛሬ ወንድሙን ወንድሙ የሚገል አባትን የሚገል ወንድሙን የሚገል መምህሩን አንበርክኮ የሚወስድ መምህሩ ተማሪዎቹ ፊት የሚያዋርድ ይሄ እውነት፣ የትኛው ሃይማኖት የማይሰብከው የማያስተምረው ነው። የትኛውም ሃይማኖት ሃይማኖት አይደለም። ሃይማኖት የሌለው ሰው ይህንን አይሰብክም እንኳን እምነት ያለው። በዕለቱ ለደሴ ከተማ ሰላም መሆን አስተዋጽኦ ላበረከቱ የሃይማኖት አባቶችና የሀገር ሽማግሌዎች እውቅና ተሰጥቷል። የወሎ ኮምቦልቻ ሀገር አቀፍ የኢንዱስትሪና ፋይናንስ ኤክስፖ የኢትዮጵያ ታምርት ንቅናቄን በማሳካት በኩል አስተዋጽኦ ከፍተኛ እንደነበር በምክትል ርዕሰ መስተዳድር ማዕረግ የከተሞች ክላስተር አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ መሀመድ ገለጹም በቀጣይ የኮምቦልቻን ተሞክሮ በመውሰድ በክልል ደረጃ ሌሎች መሰል ፕሮግራሞች እንደሚዘጋጁ ዶክተር አህመድን የወሎ ኮምቦልቻ ኤክስፖ በተጠናቀቀበት ወቅት ገልጸዋል። ተጨማሪውን አብረን እንከታተል። የወሎ ኮምቦልቻን ኢንቨስትመንት እንቅስቃሴ ዳግም ለማነቃቃት ከሚያዝያ ጀምሮ ሲካሄድ የነበረው የወሎ ኮምቦልቻ ሀገር አቀፍ የኢንዱስትሪና ፋይናንስ ኤክስፖ ተጠናቋል። ኤክስፖ በተለያዩ ዘርፎች ለተሰማሩ ኢንተርፕራይዞች ምርታቸውን እንዲያስተዋውቁ እድል የፈጠረ እንደነበር ተሳታፊዎች ገልጸዋል። ጸሀይ ሰይድ ይባላለሁኝ። የገባሁት በፋይበር ስራዎች ነው እና በፋይበር ስራዎች ብዙ ነገር ነው እየሰራን ያለ ነው። ያው እዚህ የመጣ ነው በዚህ ኤክስፖውን እንትን ለማስተዋወቅ ነው። ያው የምንሰራቸው ስራዎች የአበባ ማስቀመጫዎች አርቲፊሻል አሻንጉሌዎች እናመርታለን። ገንዳዎች፣ ሻወር ትሬዎች፣ ሮቶዎች እናመርታለን። በፋይበር የማንሰራው ነገር የለም። ይህን ስሩልን ብለን የምንታዘዘውን ነገር እናመርታለን፣ እንሰራለን። እዛ ላይ ጥገናዎች እንጠግናለን። የኤክስፖ መዘጋጀቱ ለእኛ ትልቅ እድል ፈጥሯል። እዚህ ጋር አስተዋውቀንበታል። ብዙ ሰዎች እየተዋወቁ ትእዛዝም እየመጣልን ነው። አሁን ማለት ነው። ታግሱ ይልቅ መጣት ከጅማ ነው ብዙ ደመኞች አለ እና ወንበር አለ፣ ኮርነር አለ፣ ኮፍቴብል አለ፣ አልጋ ከትልቅ እስከ ትንሹ ድረስ እስካሁን ድረስ ባለው ከመጣው ወደ ቢያንስ ወደ 12 13 ቀን ሆኗል። ና በጣም ምርጥ ነበር። ያው ድረስ ያው ኮስቱ ጭማሪ ብኖሩም ይቃ ኳሊቲነት ስላለውበት በጣም አሪፍ ነው። አቀባበሉም በጥበቃ በኩል ያለው ህብረተሰቡ ያለው ችግር ካለ ጠይቁ በቃ ብዙ ነገር ነው እያየን ያለ ነው። በጣም ደስ የምልበት ኮምቦልቻ ከተማ ከንቲባ ሞሀመድ አሚን የሱፍ ኤክስፖ ከተማዋን በማስተዋወቅ ና ፋብሪካዎች ምርታቸውን ለህዝብ ያቀረቡበት እንደነበር ጠቅሰዋል። ከተማውን በማስተዋወቅ ደረጃ ያው ከፍተኛ የፌዴራልም የክልልም አመራሮች በተገኙበት የተለያዩ ባለሀብቶች የውጭ ሀገርም የሀገር ውስጥም ባለሀብቶች በተገኙበት ኤክስፖ በደመቀ ሁኔታ ተከፍቶ ከተማችን ውስጥ ያሉ ፋብሪካዎች በአጠቃላይ ከሌላ ቦታ የሚመጡ ፋብሪካዎች ያላቸውን ምን ምን እየሰሩ እንደሆነ ለህብረተሰቡ ያስተዋወቁበት እግረ መንገዳቸውን ደግሞ መሸጥ የሚችሉት ደግሞ እየሸጡበት ሁኔታ ነው ያለው። በአጠቃላይ ከ500 ሚሊዮን ብር በላይ ትራንዛክሽን ነበረ፣ እዚህ የባዛሮ ፕሮግራም ላይ ስለዚህ በጥቅሉ የኤክስፖ ከተማውን የከተማውን አቅም አካባቢው ጋር ያለውን ፖቴንሻል ያስተዋወቅንበት ነው። በክልሉ የሚገኙ ኢንተርፕራይዞች የፈጠራ ችሎታቸውን በማሳየት ያስተዋወቁበትም ነበር ብለዋል። በአማራ ክልል ደረጃ ያሉ የተለያዩ ኢንተርፕራይዞች ሽግግር ያደረጉ ፈጠራ ደግሞ የፈጠራ ስራ እየሰሩ እዚህ መጥቶ ለተከታታይ ቀን የፈጠራ ስራቸውን ህዝብ እንዲጎበኝላቸው አድርገዋል። ሁለተኛ ደግሞ ውድድር ተካሂዷል። እርስ በእርሳቸው ተወዳድሮ በፌዴራል ደረጃ ክልሉን ወክለው የሚወዳደሩ ኢንተርፕራይዞች እና ሌሎች ተመራማሪዎች ጭምር ተወዳድረው የተለዩበትና በፌዴራል ደረጃ ለሚያደርጉት ውድድር የራሳቸውን ዝግጅት እንዳደረጉ የሚያሳይ ነው ማለት ነው። በምክትል ርዕሰ መስተዳድር ማዕረግ የከተሞች ክላስተር አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ መሐመድ በበኩላቸው ኤክስፖ የኢትዮጵያ ታምርት ንቅናቄን በማሳካት በኩል አስተዋጽኦ ከፍተኛ እንደነበረ አንስተዋል። ኢትዮጵያ ታምርት፣ እኛም ንሸምት በሚለው መርሃ ግብር በኢንዱስትሪዎች የሚስተዋለውን በአገልግሎት ዘርፍ የሚስተዋለውን ማነቆች የመፍታትና ፈጣን አገልግሎት የመስጠት እንደዚሁም ደግሞ የባህል የገበያ የምርት ትስስር የተገኘበትና ከምንም በላይ ኮምቦልቻ እና አካባቢው ለሌላው የሀገራችንና የዓለም ክፍል ራሱን ያስተዋወቀበት ነው። ስለዚህ ኤክስፖ ያለመውን ዓላማ አሳክቷል። በቀጣይም የኮምቦልቻን ተሞክሮ በመውሰድ የተሻለ ፈጠራ ታክሎበት በክልል ደረጃ ሌሎች ፕሮግራሞች እንደሚዘጋጁም ነው ዶክተር አህመድን የጠቆሙት። በቀጣይ ጊዜ ደግሞ በተሻለ ሀሳብ እና የተሻለ ፈጠራ የተሻለ ኢኖቬሽን ታክሎበት የተለያዩ ውጤቶች የኢንዱስትሪ አቅሞች ዳብረው የተለያዩ የፋይናንስ አቅሞች በቴክኖሎጂ ተደግፈው የበለጠ የተሻሉ ኤክስፖዎችን በኮምቦልቻ የሚሆን በሌሎች ከተሞቻችን እንዲዘጋጅ ይፈልጋልና ለዚሁም አስፈላጊውን ድጋፍ እንደሚያረጋግጥ ቃል ይገባል። እናመሰግናለን። የተወደዳችሁ ተመልካቾቻችን ከአሚኮ ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ናቸው። ከዜናዎቹ ጋር ተመስገን አሰፋ አብሪያችሁ ቆይታ አድረኩኝ። በያላችሁበት መልካም ጊዜ ተመኘው።